ስነሳ ስተኛ አሌም ተክዘው ከፀሀያ ጋራ አንቺን አጥችሽ ነው አንቺን አጥችሽ ነው አናፍቅርሽም ወይ ሰላም ሰላም እንዴት ናችሁ ደህና የተከበራችሁ የእኛ ተወዳጅ ቤተሰቦች የእኛ ዕንቆች እንዴት ናችሁ ለ ቆያችሁልን እግዚአብሔር ይመስገን። እጅግ በጣም ደህና ነኝ። እኔ ሰላም ናችሁ? ዛሬ በጣም ከረጅም ጊዜ ለመጀመሪያ ጊዜ በእኔም ቤት ይሁን በሌላ ሰው ቤት ለመጀመሪያ ጊዜ በጣም ከረጅም ጊዜ በኋላ መግቢያ ሰራሁኝ እና መግቢያ ስሰራ ደግሞ ዛሬ በጣም ከረጅም ጊዜ ነው እና እንዴት ናችሁልን እንዴት ቆያችሁ? የእኛ ተወዳጅ ቤተሰቦች ሰላም ናችሁልን ወይ? እኛ ሰላም ነን። ዛሬ እንግዲህ ኤሎ ዩቲዩብ ቻናል ቤት መጥቻ ያለው እንግዲህ ሁላችሁም፣ ምናልባት እኔን እዚህ ቤት ስታዩኝ አንድ ነገር ልታስተውሉ ትችላላችሁ። ባለፈው ሰሞን ያው እንግዲህ ሁላችሁም ስትጨነቁልኝ፣ በጣም ብዙ ሰው ስትደውሉልኝ ምናምን ነበር። ይህንን ነገር ያው እንግዲህ አወራችኋለሁ በሰፊው። ዛሬ ግን የወንድሜ ትንሽ አለመረጋጋትና ጥሩ ስሜት ላይ አለመሆን አሳስቦኝ ነው ከቤት ወጥቼ ለአንድ ነገር ነው ዛሬ የመጣሁት። ቤተሰቦች፣ ከዛ በፊት ግን ሁልጊዜ እንደምጠይቃችሁ ሁሉ እስኪ ይህን ቪዲዮ ከማየታችሁ በፊት ሁላችሁም ሰብስክራይብ አድርጉ፣ ኤሎን ሰብስክራይብ አድርጉ እና ቤተሰቦች፣ ኤሎን ሰብስክራይብ ያደርጋችሁ መጀመሪያ ሲያሪፍ ቦታ አድርሱልኝ። ኤሎ ማለት በጣም የምወደው የማከብረው የምፈራው ጓደኛዬ ነው። ካልኩት ይርቃል እና ወንድሜ ነው ያው ብዙ መስራት ይችላል ዛሬ ስለ እሱ ላወራ አይደለም የመጣሁት። ዛሬ ኤሎ ያለበት ሁኔታ ጥሩ አይደለም። ያው ጥሩ ሁኔታ ላይ ስላልሆነ ደግሞ እኔ ደግሞ የግድ የወንድምነቴን የሆነ ነገር ማድረግ አለብኝ። ምክንያቱም አጠገብ የሆነ እሱ እንደዚህ እንዲሆን አልፈልግም። በእርግጥ እሱ በጣም ትልቅ ልጅ ነው፣ አስተዋይ ልጅ ነው፣ ብዙ ነገሮችን በተረጋጋ መልኩ የሚፈታ ልጅ ነው። እኔ በጣም ችኩል ነኝ፣ ምናምን ምናምን አይ ነው። ግን እኔ ለዚህ ቦታ ተገብቼ ሳይሆን እኔም የቻልኩትን ነገር ላድርግለት ምናልባት እኔ የሚፈታው ነገር ከሆነ ብዬ ነው ዛሬ የመጣሁት። ኤሎ እንደዚህ ሲሆን እኔ አይቼው አላቅም፣ በህይወቴ ዛሬ በጓደኝነታችን እንትን ይሄ ትልቁ ነው። ምክንያቱም እሱ እንደዚህ ይሆናል ብዬ አስቤም አላቅም ነበረ። ሁላችሁም እኔ ኤሎ አሪፍ ሁኔታ ላይ ነበረ፣ ጥሩ ሁኔታ ላይም ነበረ። እኔ ከዚህ በፊትም እንደማቀው፣ እኔም ባልነበርኩባቸው ሁኔታዎች፣ እኔ እና እሱም ጋም ክፍተት በነበረባቸው ሁኔታዎች ቢያንስ ጥሩ ጓደኛው ነበረች እጹቤ። እጹቤ በስራ ምክንያት ሌላ ሀገር ልትሄድ ነው ምናምን የሚል ነገር አየሁኝ። ትላንትና ትላንትና እኔና ኤሎ አብረን ነበርን፣ አብረን ውለን ነበረ ወደ እሷ ጋር ሲሄድ ነው ይሄን ነገር የሰማውና እና እጅግ በጣም አዘንኩኝ። ምክንያቱም ኤሊያስ ማለት ለኔ እንዳላዘን እንዳልከፋ፣ ቢያንስ ሳቆቼን ከሚመልሱልኝ ሰዎች አንዱ እና ትልቁ ኤሎ ነው። እውነት ይሄን ነገር ያለማጋነን ነው መናገረው እና በዚህ ልክ እንደዚህ የሚያደርግላችሁን ሰው ደግሞ ተከፍቶ ስታዩት በጣም ይረብሻቸዋል። ምክንያቱም የእናንተ ሳቅ እሱ ጋር ስለሆነ ያለው የእሱ ሳቅ መጥፋት የለበትም። ኤልያስ ሲኮሳተር ምናምን ምናምን በጣም የሚያስፈራ ልጅ ነው በእርግጥ ማለት ነው። ግን ሲያዝን ደግሞ በጣም በቃ የሚያሳዝን ልጅ ነው። ይደብራል። እና ዛሬ እንግዲህ እኔ ያለኝን አቅም ያለኝን ነገር ተጠቅሜ እንግዲህ ፁቤን ለማስቀረት እሷን ለማውራት ነው የመጣሁት ኤሎ ጋር ከእሱ ጋር በጣም ብዙ አውርተን ነበረ፣ ግን ያው እሱ እንደዚህ አይነት ነገሮችን እኔን ለማውራት ፈቃደኛ አይደለም። ምክንያቱም አንተ አሁን ያለህበት ሁኔታ ጥሩ ስላልሆነ መጀመሪያ ወደ ራስህ ተመለስ እባክህ፣ አይደለም ልትመክረኝ ምናምን ብሎለህ ይቀልድብኝ ነበርና፣ እኔ ደግሞ ለእናንተም ለሱም ጥሩ ሁኔታ ላይ እንዳለው ማሳያም ይሆንልኛል ይህ ቪዲዮ። ዛሬ ነጹ የሰፈር መጥቻለሁ እንግዲህ ጽቤን ጋር ደውዬ ላታለሁ ሰፈራችሁ መጥቻለሁ ምናምን ብያት ሚኪ ነው ሰፈራቸውን ጠይቄ የነገረኝ እዚህ እዚህ ሰፈር ነው ብሎኝ የመጣሁት የምር እኔና ጽቤ ብዙ ጊዜ እንደዚህ ተገናኝተን ምናምን አናቅም እንዴት ራሱ ለአውራት እንደምችል አላቅም ምክንያቱም ብዙ ጊዜ እኔ ባህሪ ብዙ ከማልግባበው ሰው ጋር ብዙ የማውራት አቅም የለኝም ያ የምታውቁት የማውራት ችሎታ ሊጠፋብኝ ስለሚችል ቤተሰቦች እንግዲህ እናንተም ቢሆን እንዳትቀየሙኝ፣ እምችለውን እየተኮላተፍኩን ቢሆን የምችለውን ያህል እሷን ለማሳመን እሞክራለሁ። ምክንያቱም ኤልያስ እንዳትሄድ ከፈለገ እና በእሷ በመሄድ ካዘነ እውነት እኔ ዝም ብዬ አርፌ መቀመጥ የለብኝ። ምክንያቱም እንደነገር ካወቹ ነው ለእኔ እሱ በጣም ብዙ ነገር ይሆንልኛል። ይህንን ነገር ምላችሁ ግን እሱ ስላደረገልኝ ነው ማደርግለት ማለት አይደለም። ሁላችሁም የኤልያስን እርጋታ፣ የኤልያስን ትልቅ አመለካከት ምናምን የምታቁ ሰዎች ናችሁ እና ከዛ ከዛ አንጻር ኤላ እንደዚህ ሆኖ ማየት ለእኛም ለእናንተም ጥሩ አይደለም። ያው እሷን ያስጨነቃት ነገር እሷን ከከተማ ላይ ያስወጣት የቻለውን ነገር ደግሞ ያው እንግዲህ እኔም ቢሆን የአቅሜን ነገር ጥሬ ከሀገር እንዳትወጣ አደርጋለሁ ብዬ አስባለሁ። እንግዲህ እሱን የሚያውቀው እግዚአብሔር ነው። እግዚአብሔር ያሳካለ በሉኝ። እና ከደወልኩላት በጣም ቆየሁ። ስትቆይብኝ ነው ቪዲዮ የጀመርኩት። እሷ ስትመጣ ቪዲዮ ጀምራለሁ ብዬ ነበረ። በጣም ስለቆየችብኝ እንግዲህ ያው ምንም ማድረግ አልችልም። ቢሆን ድጋሚ ልደውልላት ነው። ሰፈራቸው ደግሞ በጣም ነው፣ ከኛ ሰፈር በጣም ሩቅ ነው። እግዚአብሔርን በጣም ሩቅ የኔ ሞተር አትሄድም፣ አትደርስውም። እና ከኛ ሰፈር በጣም ሩቅ ነው። አስተዋለች። ሄሎ፣ እፁብ። ወይዬ፣ ወይዬ፣ እንዴት ነሽ? ሃሎ፣ እንዴት ነሽ? ሃሎ፣ ቆይሽብኝ እኮ ከመጣሁ እኮ በጣም ቆየሁ። እሺ ቶሎ ወይ ፕሊስ። አያቸው ማውራት ራሷ አቃተኝ። ጌታው ያው እንዴት ነው ለውራት የሚችሉን ምንድን ነው የምላት? እስኪ እፁቤ እንዴት ነሽ? ደህና ነሽ? ሄሎ እፁቤ እንዴት ነሽ? ደህና ነሽ? ሄሎ እኮ ደብሮ ታይቼ፣ ደበረኝ ብቻ ግን ቤተሰቦች እንደሚሆን ይሆናል። ሰው ተናግሮ የማሳመን ትልቅ ብቃት ነው ያለ የምር በዚህ በጣም ነው ማምነው። ግን የዩኒ የኤልያስ ነገር ስለሆነና ነገሩ በጣም ክብደት ስላለው ነው እንትን ያልኩት ይፈራሁትና እሷን ነው ማውራት። ብቻ ግን ለማንኛው ያው በራቸው አካባቢ ነው ያሉት። እሷን ብዙ የማውራት እንትን የለኝም የፈጠረውን ግን አብራችሁ እዩ። መጀመሪያ እንደነገርኳችሁ ሁላችሁ ሰብስክራይብ አድርጉት። ጽሙ የመጣች ነው። ቆይ፣ ሰላም ከስንት ጊዜ በኋላ እና ዛሬ ለመጀመሪያ ጊዜ እኔ እና አንቺ ብቻ ቢሮ ስንሰራ ነው። ሰሞኑን የሆነ የምናስረክበውም ነገር ስላለ ምን አንተ ሆነብኝ ብኝ ነው የመጣው። እግዚአብሔር ያክርልኝ እኔና ስላከበርሽኝ አክባሪሽ ነኝ እኔ። አዎ እንትን ነው ታውቂያለሽ። ወደ ጉዳይ ልግባልሽ ልግባንሽ ትልካልሽና እኔና ኤልያስ በጣም ለረዥም ጊዜ በጣም በጣም ከድሩ ጀምሮ ጓደኞች ነን። ጓደኞች ሚንስ ሚን እንደ ወንድማሞች ነንና ብዙ ጊዜ ተከፍተን እናቃለን ተረብሸን እናቃለን፣ ተከፍተን እናቃለን ተረብሸን እናቃለን ስልሽ፣ በሰንበት በሰው ምክንያት ምናምን ተከፍተን እናቃለን እንላለን። በጣም ብዙ ጊዜ ደግሞ እኔ ካየሽኝ በጣም ቶሎ የሚከፋ ልጅ ነኝ ምናምን ስሜቴ በጣም ቅርብ የሆነ ልጅ ነው። ይህንን ባህሪ የሚያውቀው ደግሞ ኤልያስ ነው እና ኤልያስ ብቻ ነው እኔ ሊያረጋጋኝ የሚችለው ምን የሚቆጠኝም ምን የሚለኝም ምን የሚለኝም፣ እና በጣም ለረዥም ጊዜ እሱ ነው እኔን ከሌለውበት ስሜት በቃ ከሆነ ከመጥፎ ስሜት አውጥቶ እንትን የሚያደርገኝ እና ዛሬ ለመጀመሪያ ጊዜ በዚህ ሰውን እንደዚህ ሲሆን ያየሁት እሱ እና ይሄ የእሱ የመጀመሪያ መጥፎ ባህሪው ነው ብዬ ነው እንትን የምለው። ማለት ጥሩ ያልነበረበት ይሄ ሁኔታ ጊዜ ነው ብዬ ማምነው በቃ ማቀውም ይህንን ነው። እና ይህ ምክንያት ይሄ ነገር ደግሞ የሆነው ቪዲዮ እያየው ነበር ትላንትናና አንቺ በስራ ምክንያት ከተማ ለቀሽ ልትወጪ እንደሆነ ሰምቼ ነው እና ምን ያህል መጥፎ እንደሆነ ማነው ምን ያህል አንቺ ከባድም እንደሆነ ስራ እዚህ ከተማ ላይ አቶ ሌላ ሀገር በስራ ምክንያት ወጥቶ ከምትወጂው ጓደኛሽ ጋር መራራቅ ምን ያህል ከባድ እንደሆነ እንግዲህ ታውቂያለሽ። አንቺ እየተሰማሽም እንደሆነ አውቃለሁ። ግን በተቻለሽ መጠን ይህንን ነገር አንቺም ከሀገር ላለመውጣት እሱም ካለበት ሁኔታ እንዲመለስ አንቺም በቃ የሆነ ነገር አድርገን እንግዲህ ከተማ ማትጭበትን መንገድ ለመፈልግና አንቺ ጋር ለመውራት ነው። ይቆጠሩ ልናስጨርስ ወረኛ ነኝ ላይ እንደዛ ማለት አይደለም። ምን አለ መሰለው ላይ ይሆናል ቪዲዮ ላይ ተዋለው ብለኛል። በጣም ስናውራበት ነበርና እንትን ነው ይሄ እምት ልበል አንድ አንዴ የሆነኩ የሆነ ችግር ሲመጣ የሆነ የሆነ ሶሉሽን ይኖረዋል አይደለ። አሁን እዚህኛው ላይ ደግሞ ምን ሆነ መሰለ እኔ አንድ ሶሉሽን ብለን ማስቀመጥ የምንችለው ስራ መልቀቅ ብቻ ነው የሚሆነው ከባለ ማለት አሁን አማራጭ ኖሮ ቢያንስ እንኳን ሌላ ሶሉሽን ለመፈለግ የሆነ ጊዜ እንኳን ቢኖር ሌላ አማራጭ ትፈልጋለህ። ግን አሁን ያለው ጊዜ ልክ እንዳል አልቋል። ኦልሬዲ በቃ ስ ትላንትና ብያለሁ፣ 3 ቀን አራት ቀን ነው ያለኝ እና በዛ በ3 በአራት ቀን ውስጥ አይደለም ያኔ እንኳን ይሄንን ስራ ከማግኘት በፊት ምን ያህል ረጅም ጊዜ እንደተቀመጥኩኝ ምን አልባት ኤሌያስ ነግሮ ይሆናል ካወራችሁ እና እሱም ያውቃል። በጣም ረጅም ጊዜ ስራ አጥቼ ቁጭ ብያለሁ እና ያንን ጭንቀት እኔና ቤተሰብ ነው የሚያውቀው። ኤልያስ የሚያውቀዋል እና አሁን አይደለም አሁን ላይ ቅርና በሁለት ሶስት ቀን ውስጥ አማራጭ በዛ ሁሉ ጊዜያት ውስጥም አማራጭ አላገኘውልንም። በጣም ብዙ ጊዜ ቁጥ ያገኘት ያገኘትና አሁን ምን አይነት መፍትሄ ይላምጣል ማለት? ከመሄድ ውጭ እዛ ሄዶ ያሉኝን ከመቀበል ውጭ ምን አይነት አማራጭ አለ? ምንም የለም። መልቀቅ ነው አማራጭ ሊሆን የሚችለው። ለቀህ ደግሞ ትረዳኛለህ። ስራ ቤት ተቀምጪ ደግሞ ኢቨን እኔ እንኳን እሺ ብዬ ብቀመጥ ቤተሰብ ደስተኛ አይሆንም። ከማናች ከምንም በላይ ደግሞ ከኛ በላይ ደግሞ ቤተሰብ እኔ ቤተሰብ እንዲያዝንብኝ እንዲከፋብኝ አልፈልግም። ገባ። እዛም ነው አሁን እኔና ኤልያስ አሁን የተጣላንም እየመሰለኝ ነው። ማለት ትናንትና ደውዬለት ነበር። ስልክ አያነሳም ምናምን። ይሄ እኔ ጥፋት አይደለም። ምን ማድረግ ይችላል ወይ? ልክ ነሽ። ግን ለስልክ የማያነሳበት ምክንያት ራሱ አስቡ። የሌላ ስልክ አላነሳ ማለት በጣም ተከፍቷል ማለት ነው። አይን የመጣላት አይነት ስሜት ራሱ ላይ ታለ ማለት ነው። ይሄ የሱ ብቻ ስሜት አይደለም ማለት ይሄ እኮ የእኔም ነው ገባ። በመሄዴ እሱ ብቻ አይደለም ተጎጂ፣ የሚሆነው እሱ ብቻ አይደለም የሚያዝ ነው የሚከፋው ስሄድ እኔም ነኝ የሚደብረኝ ምክንያቱም የጋራችን ነው ጓደኝነታችን እኔም ያለኝ ነገር አለ እሱም ያለው ነገር አለ በዚህ መሀል ሁለታችንም ነን ተጎጂ የምንሆነው እኔ በመሄድ ደስተኛ ነኝ ማለት አደለም ይሄ ምስል ግን ደግሞ እዚህ ጋር ከምንም በላይ እንደነገርኩ ቤተሰብ ነው ቅድማ የሚሰጠው ቤተሰብ ስራ ጥዬ ቁጭ እንድል አይፈቅዱም እኔ እሺ ብዬ ብተ አይፈቅዱልኝም እነሱ ምን ማድረግ እችላለሁ ወይም በቃ አንድ ደው ጊዜ ለኝ እንደነ ይሄ አሁን ነገ ርክክቡን ከጨረስኩኝ በኋላ ከነገ ወዲያ እቀይ ማስተካከል ነው። ከዛ በኋላ ሄዳለሁ። በዚህ ጊዜያት ውስጥ ምንም አይነት እኔ እኔም እንዳላስብበት ጊዜ አልሰጡኝም። በዚህ ጊዜያት ውስጥ ምንም አይነት መፍትሄ ላመጣ አልችልም። ሶ ይሄንን እንዴት ነው መረዳት ያልቻለው? እሱስ ደወልኩኝ ማለት እዚህ ጋር አውርተናል። ከዛ ውጭ ደግሞ ለማስረዳት ፈለግኩኝ ድጋሚ ምን አልባተሽ ይሄ ግን እሱ ቅድም ብለሽ ችግሮች ሲፈጠሩ ምናልባት ሶሉሽን ይኖራቸዋል። አረ ሶሉሽን የላቸውም የሚባሉ ችግሮች የሉ። እግዚአብሔርን ነው የሚልሽ። ምንም ሶሉሽን የለም የሚባል ችግር የለም። አ የሁለታችሁም ስሜት መጥፎ ከሆነ በአን የአንቺ በአንቺ መሄድ ሁለታችሁም ስሜታችሁም የሚጎዳ ከሆነ ይህንን ነገር ለማስቀረት ማለት ነው። ስለዚህ ይሄው እግዚአብሔርን እኔም ቃል ገባልሻለሁ። እኔ የተቻለኝን በቃ የምችለውን እግዚአብሔርን በቃ እኔ የራሴንም ሥራ ጊዜየትኛው እኔም እሞክራለሁ እሱም ይሞክራል። ሚኪማ ሁላችንም አለን እኮ ግን በየትኛው ጊዜ ነው? ለእኔ እድል ስጪኝ እፁብ፣ በማርያም በእግዚአብሔር ለእኔ እድል ስጪኝ፣ አንድ ጊዜ ብቻ ማለት ነው፣ እድል ስጪኝ። የምር በቃ በየተቻለኝን ነገር አደርጋለሁ እኔ፣ እግዚአብሔር ይርዳኝ እንጂ ማለት ነው እፁብ ጊዜ ብቻ ስጪኝ። በቃ አንቺ ትንሽ አንድ ቀን ብቻ አንድ ቀን ሁለት ቀን ተረጋግተሽ፣ ከስራ ከወጣሽ በኋላ ተረጋግተሽ የምትቀመጪበትን ነገር ብቻ አመቻችልኝ። በእግዚአብሔር እኔ ተው እንትን አትበለኝ አትያዘኝ በዛ ለምን እንደውንታ እኔ እኔ ደስተኛ አይደለሁም በመሄድ አሁን እኔ እኔ ሳልፈልግ ነው የሚመስለው ለቤተሰብ ማለት፣ እኔ እዚህ መሆን ሳልፈልግ ለመሄድ ወሰንኩ ነው የሚመስለው። ቤተሰብም ይሄንን ነገር ብትረዱኝ፣ ምክንያቱም አሁን አንተ ኦኬ፣ ስራ እንፈልጋለን ይገኛል ምናምን ተባለ፣ ግን በምን ያህል ጊዜ ማለት አሁን እኔ ይሄንን ስራ እሺ ብዬ ትቼ ይህ ነገር እንዳጋጣሚ ባይሆን መሀል ላይ መሆን አይሆንም። እኔን ማለት እኔንም ተረዱኝ። ወልቅድም እንደተናገርሽው ስራቱ መቀመጥ ምን ያህል ጊዜ በተስፋ መኖር እኮ በጣም የሚደብር ነገር ነው። አይደለም አንቺ እኔ እዚህ ሀገር ላይ ስራ ባይኖረኝ አይ ወጥቼ እኮ ስራ የምፈልግበት እንትኖች ይኖራሉ። ግን ምንድን ነው አሁን የአንቺን የምጠይቅሽ ነገር አንቺ ያልሺው ነገር የብቻሽ ነገር አይደለም፣ ወይም በአንቺ ቦክ ላሉ ሰዎች ብቻ የምትጨነቂበት አይደለም። አንድ ጊዜ ቆም ብለሽ ኤልያስንም ሊደብረው የሚችለውን ነገር ምናልባት እኮ ከሱ ጋርም ሊሆን ይችላል አብራችሁ የምትወጡት ስራ ልትፈልጉ እ ስራው ከጠፋ ማለት ነው። እና እኔ የተቻለኝን ነገር አደርጋለሁ። ይህንን ነገር ብቻ ይሄንን በቃ ይህን ጊዜ ብቻ ማለት ነው፣ ትንሽ ጊዜ ብቻ ጠብቂኝ እ አጹ በቃ ትንሽ ጊዜ ብቻ። ከዛ በኋላ አንችም የራስሽን ውሳኔን ትወስኛለሽ እሱም የራሱን ውሳኔን ይወስንና ሁለታችሁን በማያስደባብር መልኩ እኔ እኔ አሁን ይሄ ይሄ ብዬ ባብራራለሁ ማለት እስካሁንም እያወራሁልህ ነው። እና አንዳንዴ የፍላጎታችንን አይደል እንዲሆንልን የምንፈልገው አንተ አሁን ፍላጎት እዚህ ሆኜ ከኤልያስ ያለው ነገር በዛው አይነት መንገድ እንዲቀጥል ከመፈለገ አንጻር ነው። እነዚህን ምክንያቶችም ሶሉሽንን ብላ እየሰጠኸኝ ያለ እኔ ደግሞ እንደ እኔ ሆኜ ስነግር ማለት እንደ እንትን ሲልህ አይደል የምታውቀው አሁን ካለውበት ሁኔታ አንጻር ስነግር ይሄንን ነገር ማስተካከል ይሄን ነገር ማስተካከል በጣም ነው። እኔ ብቻዬን ወስነው ነው ውሳኔ አይደለም። ብቻዬን ወስነው ነው ውሳኔ አይደለም። ገባ? ይሄ የ የኔም የቤተሰብም ጭምር ሀሳብ ነው። እኔ አሁን እዚህ ጋር እሺ ምናምን ብዬ እንትን ብል እዛች ጋር ደግሞ እኔ ይዘኝ ነገር አለኝ። እንደኔ ሆናችሁ ሰዓት የሄደብኝ ስለሆነ ነው ቅድም ነገር ያለውኛ ክፍሬ እንደመጣው እና ኤልያስን ነገር ያለውኝ በጣም አሁን ንብረት ርክክብ ላይ ስለሆንኩኝ ምንም አይነት ሰዓት የለኝም። ለምሳ ራሱ ትንሽ ሰዓት ነው የሚሰጡኝ፣ እና ብሄድ ስለሆነ ነው ይቅርታ፣ እንዴት ፍቀድልኝ ማለት ነው እኔ ማለት ነው ምናልባት ጊዜ ከሰጠሽ በቃ እቺ 2 3 ቀን አርላለችሽ እኔ የተሻለ ነገር ለመፍጠር ሞክራለሁ። እሺ ይሄ ነው አልልህም። በስልክ እናወራለን ያለውን ጊዜ አሁን በረቀን ለቀን ሶስት ቀን አለ። በስልክ እናወራለን። አሁን ግን ያው ሌላ እንትን ከምፈጥርባቸው ልሂድ። ቤተሰብም በተሳብም እንደኔ ሆናችሁ፣ በዚህ አጋጣሚ እንደኔ ሆናችሁ ሀሳቤን ተረዱኝና። እንግዲህ ትክክል ካልሆንኩኝም ማለት ከእኔ አንጻር ሆናችሁ እንድታዩ ትፈልጋለሁኝ። ሀሳቤን ማለት እኔ መሄዱን ፈልጌ አይደለም። እዚህ ብሆን ከእናንተ ጋር ያለኝን ነገር በጣም ነው ምወደው። ከኤልያስ ጋር ያለኝም ነገር እንዲቀጥል ፈልጋለሁኝ። ታውቃላችሁ፣ ይህንን ደግሞ ፈልጌው እንዳልሆነ እና ምን ያህል ስራ አቶ መቀመጥ እውነት ምናልባት እንግዲህ ይህንን ፊሊንግ ሊረዳው ሊያውቀው የሚችል ሰው ይኖራል፣ ከኦዴንስ መካከል እና ስራ አቶ መቀመጥ ምን ያህል ከባድ እንደሆነ ትረዱኛላችሁ ብዬ አስባለሁኝ። ፈልጌው አይደለም፣ ግን ዊናዬ እናወራለን። አክብርህኝ መተህም ስለ አወራኸኝ በጣም ነው ማመሰግነው። ከቻል ኤልያስንም አወራልኝ እ ተኮራርፈን አደለም ተጣልተን አደለም ብናወራ ደስ ይለኛል። ስልክ እያነሳ አደለም። እናወራለን፣ ደውልልኝ። እውነት አሁን ስለረፈደ ነው ተረታኛለሁ።

ታውቃላችሁ የሆነ ነገር አስባችሁ ፈልጋችሁ ያውም ማለት ነው፣ ለምትወዱት ለጓደኛችሁ፣ ምናልባት ደስታን ይፈጥርልኛል ብላችሁ አስባችሁ ልታሳኩት የነበረን ነገር በጣም ጭንቀት ሲበዛባችሁ አለማሳካት እንደምትችሉ ሲሰማችሁ የሆነ መጀመሪያ የነበረውን ደስታ የነጠቅሁት ያህል ነው እየተሰማኝ ያለውን አሁን ራሱ ማለት ነው። እግዚአብሔርን ግን ምን መሰላችሁ? እኔ አሁን እዚህ ፊት ለፊት አልነግራትም ብዬ እንጂ እኔ አንድ ጓደኛ ነበረ እንደዚህ እንደዚህ እንደዚህ ብዬ ነግሬው ስለ እሷ ስራ ፈልግልኝ እንደዚህ እንደዚህ አይነት ምናምን እሷ በተመረቀችበት ምናምን ብዬው አለ ምናምን ብሎኝ ነበር። ደውልልሃለሁ ምናምን ብሎኝ ነበር እና ያው ምክንያቱም ለሷ ስራ አግኝቼ ልሻለሁ ምናምን ብያት፣ ደግሞ ስራ የለም ቢለኝ ደግሞ አስቡት፣ እንደገና ሁለት ጊዜ የእሷን ስሜት መጉዳት ይሆንብኛል። ሁለት ጊዜ የእሷን ደስታ መንጠቅ ይሆንብኛል። እና እንደ ዛሬ ሆኛል። ሄሎ አቢኒ፣ እንዴት ነህ? እግዚአብሔር ይመስገን። አቢና እየጠበቅኩ እኮ ነው። በእግዚአብሔር እደውላለሁ እኮ ብለኸኝ፣ እግዚአብሔርን እኔው በተስፋ እየጠበቅሁ ነው። ማርያምን፣ እውነት እውነት፣ እግዚአብሔርን አሁን አሁን አንተ ከእግዚአብሔር በታች ያለኝ አንተ ነህ። እንደምንም ብለህ በእግዚአብሔር፣ እሺ፣ በቶሎ አሳውቀኝ፣ በእግዚአብሔር እንግዲህ ቤተሰቦች ያው እኔ የቻልኩትን ያህል ለመጣር እየሞከርኩ ነው። ከቻልኩት ከዛም በላይ ለመጣር እየሞከርኩኝ ነው። እናንተም ጸሎትም አድርጉልኝ፣ ድዋም አድርጉልኝ። እንግዲህ እፁቤ ከዚህ ከከተማ ወጣ ሌላ ቦታ ተራርቀው እንትን እንዳይሉ እሷም ስሜት ጥሩ አይደለም። እንግዲህ እንዳያችሁት ከከተማ መውጣቱ ስራ ማጣቱ ምናምን ስሜቷ ጥሩ አይደለም፣ በጣም ይደብራል። የእሷ እንደዛ መሆን ደግሞ ኤልያስን ያሳምመዋል። ስለዚህ ይህን ነገር በተቻለ መጠን ለማሳካት እሞክራለሁ። እናንተም ጸሎት አድርጉልኝ። ወዳችኋለሁ።